አሰላሙ አለይኩም ወራህመቱላሂ በረካቱ። ሰላም ሰላም! ውድ ኢብሮ ሚዲያ ቻናል ተከታዮች እንደምን አላችሁ? ዛሬ አዲስ ቪዲዮ ይዤላችሁ ብቅ ብያለሁኝ። እንግሊዝኛ ቋንቋን በቀላሉ ለመናገር የሚረዷችሁ የመለማመጃ ንግግሮች ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ይህንን ቪዲዮ እያያችሁ ላይክ በማድረግ ይጀምሩ እንደዚሁም ደግሞ አዲሶች ማለትም ይህንን ትምህርት ለመማር ይህን ቪዲዮ ተጭናችሁ የመጣችሁ ሰብስክራይብ በማድረግ እና እንዲሁም ደግሞ ዩትዩብ ለብዙ ሰዎች እንዲያደርስ ብዙ ሰዎች ተጠቃሚ እንዲሆኑ ላይክ በማድረግ ቪዲዮውን ይጀምሩ። አሁን በቀጥታ ወደ ልምምዳችን ከመጀመሪያው እንጀምራለን። ዌል ካም፣ ዌል ካም፣ እንኳን ደህና መጣ መጣሽ ወይም መጣችሁ። እዚህ ጋር ለሶስቱ መጠቀም እንችላለን። እንኳን ደህና መጣህ፣ እንኳን ደህና መጣሽ፣ እንኳን ደህና መጣችሁ ለሚለው መጠቀም እንችላለን ማለት ነው። ሃቭ አ ጉድ ታይም፣ ሃቭ አ ጉድ ታይም፣ ሃቭ አ ጉድ ታይም። መልካም ጊዜ ይሁንልህ፣ መልካም ጊዜ ይሁንልሽ፣ መልካም ጊዜ ይሁንላችሁ። ለወንድ ለሴትና ለብዙ ሰዎች መጠቀም እንችላለን ማለት ነው። እዚህ ጋር ይህንን ወርድ ማለት ነው ለሶስት ሰዎች ሃቭ ኤ ጉድ ትሪፕ ሃቭ ኤ ጉድ ትሪፕ ሃቭ ኤ ጉድ ትሪፕ መልካም ጉዞ ይሁንልህ ወይም ይሁንልሽ እንዲሁም ይሁንላችሁ ማለት እንችላለን ማለት ነው። ይህንን ወርድ ለሶስቱ እንደዚህ ለሶስቱ ነው የምንጠቀመው ይህንንም ማለት ነው። እንደዚሁም ደግሞ ሃቭ ሽንት ሃብ አይሚን ሃብ ሽንስ ሃብ ፔሽንስ ትግስት ይኑርህ ወይም ትዕግስት ይኑርሽ እንደማለት ነው። ሃብ ፔሽንስ ካለ ትዕግስት ይኑርህ እንደማለት ነው። ወት ሃንድ ወንድ ምን ተፈጠረ ወን ምን ተፈጠረ እንደማለት ነው። ይሄ ደግሞ እንደዚሁም ደግሞ ሌላ ውርድ ወር አር ዩ ዶይንግ ወ ዩ ዶይንግ ወር ዩ ዶይንግ፣ ምን እየሰራህ ወይም ምን እየሰራሽ ነው እንደማለት ነው። ይህ ደግሞ ወር ዩ ዶይንግ ካለ ምን እየሰራህ ነው ወይም ምን እየሰራሽ ነው ወይም ምን እየሰራሽ ነው። እንዲሁም ደግሞ ወር አር ዩ ዶይንግ እንደማለት ይህ አሁን የነገርኳቸው ነው ማለት ነው። እንደውም እዚህ ጋ እስክሪኑ ላይ እንደምትመለከቱት ነው ማለት ነው። ከዚህ በመቀጠል ደግሞ ሌላ ወርድ፣ ዋት ታይም ኢዝ ኢት፣ ስንት ሰዓት ነው። ዋት ታይም ኢዝ ኢት፣ ስንት ሰዓት ነው እንደማለት ነው። ውድ የዚህ ቪዲዮ ተመልካቾች ቻናሉን ሰብስክራይብ እያደረጋችሁ ሌላው፣ ዱ ዩ ስፒክ ኢንግሊሽ፣ ዱ ዩ ስፒክ ኢንግሊሽ፣ ዱ ዩ ስፒክ ኢንግሊሽ፣ እንግሊዝኛ ትናገራለህ፣ እንግሊዝኛ ትናገር ያለሽ እንደማለት ነው። ይሄ ደግሞ ዱ ዩ ስፒክ ኢንግሊሽ ካለ እንግሊዝኛ ትናገራለህ ወይም እንግሊዝኛ ትናገር ያለሽ ማለት ነው። አር ዩ ኪዲንግ አር ዮ ኪዲንግ አርዮ ኪዲንግ፣ እየቀለድክ ነው እየቀለድሽ ነው እንደ ማለት ነው። አርዮ ኪዲንግ፣ እየቀለድክ ነው እየቀለድሽ ነው ማለት ነው። አር ዩ ጆኪንግ አርዮ ጆኪንግ፣ እየቀለድክ ወይም እየቀለድሽ ነው እንደ ማለት ነው። አርዮ ጆኪንግ እየቀለድክ ነው እየቀለድሽ ነው። እንግዲህ እንግሊዝኛ ብዙ ትርጉም አለው። ገይስ እንግሊዝኛ ብዙ ትርጉም አለው። አሁን እየቀለድክ ነው ለማለት አር ዩ ኪዲንግ እና አር ዩ ጆኪንግ ነው ማለት ነው። አር ዩ ሬዲ፣ አር ዩ ሬዲ ዝግጁ ነህ ወይም ዝግጁ ነሽ። አር ዩ ሬዲ ካለ ዝግጁ ነህ ወይም ዝግጁ ነሽ እንደማለት ነው።

call the police ለማለት ደግሞ ለፖሊስ ደውል ወይም ለፖሊስ ደዊ ማለት ነው። don't don't do that don't do that don't do that እንደዛ አታድርግ ወይም አታድርጊ፣ እንደዛ አታድርግ፣ እንደዛ አታድርጊ ማለት ነው። don't do that ካላ እንደዛ አታድርግ እንደዛ አታድርጊ እንደማለት ነው። እንዲሁም ደግሞ ሌላ ወርድ ወይም ሌላ ሰንተንስ ዶን ቢ አፍሬድ ዶን ቢ አፍሬድ ዶን ቢ አፍሬድ ዶን ቢ አፍሬድ አትፍራ ወይም አትፍሪ ማለት ነው። ዶን ቢ አፍሬድ ካለ ዶን ቢ አፍሬድ አትፍራ ወይም አትፍሪ ነው። ሌንድ ሚ ሳመኒ ሌንድ ሚ ሳመኒ ትንሽ ገንዘብ አበድረኝ ወይም ትንሽ ገንዘብ አበድሪኝ እንደማለት ነው። ይህ ደግሞ ሌንድ ሚ ሳመኒ ማለት ትንሽ ገንዘብ አበድረኝ ወይም ትንሽ ገንዘብ አበድሪኝ። ቴክ ቻንስ ቴክ ቻንስ እድልህን ሞክር እድልሽን

አድርግ ወይም ትኩረት አድርጊ። ፔቴንሽን ማለት ትኩረት አድርጊ ወይም ትኩረት አድርግ። ሉክ አት ሚ ሉክ አት ሚ ሉክ አት ሚ ተመልከተኝ ወይም ተመልከችኝ እንደማለት ነው። ሉክ አት ሚ ተመልከተኝ ተመልከችኝ እንደማለት ነው። እንደ አነዘር ሰንተንስ ራይት ዳውን

ወይም ወደ ግራ ታጠፍ እንደማለት ነው፣ ተርን ሌፍት ማለት እንደዚሁም ደግሞ ተርን ራይት። ተርን ራይት ማለት ወደ ቀኝ ዙር ወይም ታጠፍ እንደማለት ነው። ይህንን ይመስላል የዛሬው ቪዲዮ። ውድ ቤተሰቦች፣ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወረሕመቱላ በበረካቱ።